እግዚአብሔር ሰዎች ባህ ያሉ እግዚአብሔር እንደምንሰነበታችሁ፣ አሜን። በመረት ቸርና የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ የሊቁ አለቃ ገብረ መድኅን ታሪክ፣ አገልግሎትና ሕይወት ይዘን ቀርበናል። እግዚአብሔር አምላካችን የሊቁን በረከት በኛ ላይ ያሳድርብን። እንግዲህ ባለፈው ሳምንት አባቶችህን እወቅ የሚል መርሃ ግብር የኢትዮጵያ ሊቃውንት የኢትዮጵያን ታላላቅ ሰዎች የሚያሳውቅ እንደጀመርን ይታወቃል። ዛሬ እንግዲህ ባለፈው ምራ ከላ አቅርበን ነበረ። ዛሬ ደግሞ ሊቁን አለቃ ገብረ መድኅን ነው የምናቀርባቸው። እኒህ ሊቅ በኢትዮጵያ ከሚታወቁ ታላላቅ ክፍለ ሀገራት በሽሬ አካባቢ ተወልደው የመጀመሪያ ደረጃ ትምህርታቸውን በዚያው ተምረው ቅኔ ለመማር ወደ አደዋ ሄደው በአደዋ ቅኔ ተቀኝተው፣ ከዚያ በኋላ ዜማውን ትርጓሜውን የመማር ፍላጎት ስለነበራቸው ገና በልጅነታቸው ወደ ጎንደር ክፍለ ሀገር መጡ። በጎንደር ክፍለ ሀገር ዜማውን አቋቋሙን ተምረው አቋቋሙን እስከ መምህርነት ድረስ ተመርቀው እጅግ በጣም የታወቁ ድምፃዊ፣ እና እንስማው እንስማው ጎርምድልን፣ እንስማው ሲጮህ የሚባሉ ሊቅ ነበሩ። ይኸውም የሚታወቅ ዘንድ መጽሐፍ ለመማር በአንኮበር ሚካኤል በነበሩበት ጊዜ የአንኮበሩ ሚካኤል ደብር አስተዳዳሪ አለቃ ምላት እጅግ ሲበዛ ቅኔ አዋቂ ናቸው። መምህር ገብረ መድኅን ደግሞ እንግዳ ሆነው እዚያ በነበሩበት ጊዜ ጓደኞቻቸው ናተመራ ናተመራ ብለው የአለቃ ምላትን ቅኔ እንዲመሩ ሲያቀርቧቸው አለቃ ምላት ስለማያውቋቸው ጣነ ሞገር ሊያበላሹብኝ ነው፣ ደህና ድምፃዊ ሞልቶ ሌላ ሰው እንዳይጋብዙልኝ ምን ሆነው ነው እያሉ በውስጣቸው ያጉረመርባሉ እና ኋላ ግን ሀሌ ብለው ገብተው ጣነ ሞገሩ ሲጀምሩት የተለየ መልአካዊ ድምጽ ሰሙ። ኋላ እንደውም የራሳቸውን ቅኔ ረስተው እንዴት አሳምር፣ የዛሬውን ጣነ ሞገር አሳምርከው፣ የዛሬውን ጣነ ሞገር እንዳንተ ያሳምረው የለም እያሉ እንዳደነቋቸው ይነገራልና እጅግ ሲበዛ አቋቋም አዋቂ ናቸው። ከዚያ በኋላ ቅኔውን በሚገባ ለመማር እንደገና ወደ ጎጃም ክብለ ሀገር ተሻግረው በጎጃም ክፍለ ሀገር እየተዘዋወሩ ቅኔውን በሚገባ ከናግባቡ ተምረው የተደነቁ የቅኔ መምህር ሆነዋል። በዚያውም ደግሞ ሃይማኖት አበው ትርጓሜ ተምረው ወደ ደብረ ሊባኖስ ገብተው እርድና ያዙ። እንግዲህ ድሮ ሊቃውንት ውስጣቸው ምናኔ ነው፣ ውስጣቸው ብትውና ነው። በብትውና ጸንተው ወደ ሰባት ዓመት ያህል በእርድና በረዳትነት እያገለገሉ በደረጃ መስገዳም ኑረዋልና አቋም አዋቂነታቸውን፣ ቅኔ አዋቂነታቸውን፣ ሊቅነታቸውን ያዩ መነኮሳቱ አንተ ልጅ አንተ ሀብት ህብድና አይደለም አንተ ቃል እግዚአብሔር ነው ትምህርት ነው የሚጠቅመን፣ ስለዚህ እንዲህ ሊቅኔ ቅንያዋቂ አቋም አዋቂ እንደሆን ውጣና መጽሐፉን ትርጓሜውን ተማር ተማል የተማርከውን አትቅበረው ብለው መነኮሳቱ መክረው ትርጓሜ እንዲማሩ አነሳሷቸው። ከዚያ በኋላ እንግዲህ ትርጓሜ ለመማር በዚያው በሸዋ ክፍለ ሀገር አካባቢ ሲንቀሳቀሱ በዘመኑ ትንሽ በሸዋ አካባቢ የሶስት ልደት ወይም የጸጋ ልጅ የሚሉ ሰዎች ይበዙ ስለነበር ሁለት ልደት የሚል የተዋህዶ ሊቅ አጡ እና ሲቸግራቸው አንኮበር መድኃኒዓለም ከነበሩት ከአለቃ ስነ ጊዮርጊስ ዝም ብለው ገቡ። አለቃ ስነ ጊዮርጊስ ሶስት ልደት የሚሉ የጸጋ ተከታይ ናቸው። በቦሩ ሜዳ ላይ በነበረው ክርክር ተከራክረው የተረቱ ሰው ናቸው እና ያው ሌላ መምህር ሲያጡ ሂደው ገቡ በዚያን ጊዜ የሶስት ልደት የሚሉትም ከተዋህዶዎቹ ፣ ተዋህዶዎቹም ሶስት ልደት ከሚሉት ይማራሉ። ሃይማኖታቸውን አይዙም፣ ትርጓሚውን ግን ይሰሟቸዋል። ትርጓሚው ያው አንድ ስለሆነ አብነቱ እና በዚህ ምክንያት ሲቸግራቸው ሄደው ከአለቃ ስነየወር ሲገቡ እንግሊዝያ ብሎ ያቱን እንደቀጸሉ ይነገራል። አለቃ ምላት ቅድም ጣነሞገራቸውን አሳምረው ተመሩላቸው ብለን ያነሳናቸው አለቃ ምላት፣ አንተ ልጅን፣ አስኪ ዛሬ ቅኔን አሳምርክልኝ ጥሩ አድርገህ አዜምከው ከየተሳበተ ነው ሲሏቸው፣ ሀገሬ ትግራይ ነው የተወለድኩትም ሽሬ ነው። አቋም እንዲህ ተምሬ ከዛ ደረጃስ ገብቼ እዚህ መጥቼ ከአለቃ ስነቢት መጽሐፍ እየተማርኩ ነው። እንዲህ አንተማ ከትግራይ ከተዋህዶዎቹ ከሊቃውንቱ መተስታ በቃ እንዴት ሶስት ልደት ከሚለው ከስነጊዮዲስ ትማራለህ ሲሏቸው፣ አጣሁ ሁለት ልደት በተዋህዶ ከበረ የሚል ሰው አጣሁ ሲሏቸው፣ ወንዴ ወንድም አሁን በቅርቡ ከጎንደር ተምሮ መጥቷል። አለቃ ወልዳማኖን የሚባሉ ከወልደ ወልደ ሚካኤል መጻሕፍተ ሐዲሳትን ተምረው እዛው አንኮበር አካባቢ ወንበር ተክለው ስለነበረ አፈር ባይኔ ተክላይ ነው የሚባለው ቦታ ላይ በልና ብለው ወስደው እንደገና ከአለቃ ወልደ አማኑኤል ያስገቧቸው። ከአለቃ ወልደ አማኑኤል በሚገባ መጻሕፍተ ሐዲሳቱን ጥንቅቅ አድርገው ተማሩ። መጻሕፍተ ሊቃውንቱን ደግሞ አለቃ ማንመልሶ ሁልስላሴ ማንመልሶ ያው ቀለም የሰጠ የማይመልሳቸው መሆናቸው የክብር ስም መሆኑ ነው። እንግዲህ ቢነግሯቸው ቢነግሯቸው በአንድ ጊዜ በአንድ ጊዜ የሚይዙ ቀለም የማያቆማቸው ስለሆኑ ነው ማንመልሶ የሚባሉት። እና ከአለቃ ማንመልሶ መጻሕፍት ሊቃውንቱን በሚገባ ተማሩ። መጻሕፍት መነኩሳትን ከመምህር አካለወልድ ነው የተማሩት። እጅግ ወዳጅ ነበሩ ከመምህር አካለወልድም ጋራ። በታሪካቸው እናውቃለን። እንግዲህ የእኔን ተምረው ከዚያ በኋላ ተመልሰው ደብረ ሊባኖስ ገዳም ገቡ። የምናኔው ፍቅር አልለቀቃቸውም። ወይም ካገለገልኩም ካስተማርኩም እዚሁ አስተምራለሁ፣ አለዚያም ደግሞ እዚሁ በምናኔ ብለው ሲመጡ በዚያ በነበሩበት ጊዜ ራስ አባተ ቧያለው ያለው የሚባሉ አንድ መኮንን አባታቸው ታመውባቸው እሳቸውን ለጸበል ይዘው እንደመጡ በዚያ የተዋወቋቸዋል። ሲያቸው በጣም ትልቅ ሰው ሁሉ ነገራቸው የተስተካከለ ረጋ ያሉ እንግዲህ አለቃ ለማ ኃይሉ እንደገለጿቸው እጅግ በጣም ረጅም መልከ መልካም አይናቸው ጎላ ጎላ ያለ ደስ የሚያሰኙ ሊቅ ናቸው፣ አለቃ ገብረ መድኅን። በዚያ ላይ ደግሞ በጣም ጭምት፣ ብዙ የማይናገሩ የተረጋጉ ናቸው። አብዛኞቹ ሊቃውንት ያው እንደዛ ናቸው። የመማር ምልክቱ መረጋጋት ስለሆነ እና ከራስ አባተ ጋር እየተግባቡ እየተግባቡ ሲሄዱ ራስ አባተ ጃንሆይ የሚሰልሟቸው ልብሱ ሁሉ እያነሱ መደረቢያቸውን ምስሪያቸውን ይሰጧቸዋል። አለቃ ገብረ ወልድ ደግሞ ፍጹም መናይ ስለሆኑ ሶስት ቀን ለብሰው ለአንዱ አይነት ስጉር ሶስት ቀን ለብሰው ለአንዱ አንካሳ ለአንዱ እጅ ብሎ ተቆረጥ እያነሱ ይሰጣሉ እና በዚህ ምክንያት ማዘኑባቸው ሰውነታቸውን ስነጓራቸውን ሊቅነታቸውን ወደዋቸው እንዲህ ማድረጋቸውን አልወደዱላቸውም እና እንዲሁም አንድ ቀን ከአጼሚኒት ጋር ሲነጋገሩ አንድ ጥሩ ወዳጅ አግኝቼ ነበር ሊባኖስ ሊቅ ነው ግን በአንድ ነገር አሳዘነኝ አስከፋኝ ያሏቸው ምን አርጎ አስከፋ እኔ ከራሴ የምለብሰውን እያነሳሁ ከአባሁን መደረቢያውን ሱሪውን እሰጠዋለሁ። ሁለት ቀን ለብሶ ለአይነ ስውር፣ ሁለት ቀን ለብሶ ለእኔ ብጤ ይሰጠዋልና በዚህ አሳዘነኝ አሏቸው። አይ አንተስ የበቃውን አግንተው ነበር፣ ምን ያደርጋል ሰውየው አንተ ሆንክና አሏቸው። አልተረዳሁም ለማለት ነው። አጼ ሚኒሊክ አንተ የበቃውን ሰው አግንተው ነበር፣ ወዳጁን አግንተዋል፣ ግን ሰውየው አንተ ሆንክ ብለው እሳቸውን ገስጸው ከዚያ በኋላ ያው ራስ አባተ ከአፄ ሚኒሊክ ጋር አስተዋውቋቸው አጼ ደረራን ስላሴን እልቅና ሰጧቸው። በደረራን ስላሴ እልቅናውንም መምህርነቱንም ይዘው በርካታ ደቀ መዛሙርትን አስተምረዋል። ከዛም በኋላ አንኮበር ሚካኤልን በልቅና አገልግለዋል። መናገሻ አራዳ ቅዱስ ጊዮርጊስን በልቅና አገልግሏል። አለቃ ገብረ መድኅን በተሾሙበት ሁሉ ማስተማራቸውን አይተው ወንበር አይፈሩም እና አለቃ ለማ ከጉባኤያቸው ላይ ያውቋቸዋል መላካ ጀንበሬም ከጉባኤያቸው ላይ ያውቋቸዋል። እነ መርስ የያዘን ወልደ ቂርቆስ እነዚህ እነዚህ በአካል ያዩዋቸው ምስክሮች ናቸው፣ እና በእልቅናቸው ላይ መምህርነታቸውን አስታውለው ያውቁም። በሄዱበት ሁሉ እንደ ምር አካል ወልድ በየደረሱበት መተርጎም እንዲህ እንዲህ ሲሉ፣ ከዚያ በኋላ ትንሽ አንድ ሰው አስቀይሟቸው፣ አሳዝኗቸው፣ በጣም አስከፍቷቸው፣ በመካከል ኢየሩሳሌም መሄድ አስበው ጃንሆይን፣ አጼ ምኒልክ ንገሩልኝ፣ ኢየሩሳሌም ተሳልሜ ልመጣ ነው ብለው ሲያመለክቱ አይ ወጥቶ ይቀርብናል፣ ላይመለስ ይችላል። ሰው አስከፍቶታል ሰምቻለሁ። ወይ ወደ ግብጽ የሄደ እንደሆነ፣ ወይም እስራኤል የቀረ እንደሆነ፣ ወይ ወደዚያ ወደ ሽሬ ሄደ እንደሆነ እንዲህ ያለ ሊቅ ተመልሰን አናገኝም እና አምላችሁ ስደዱልኝ አሉ። አጼ ምኒልክ በጣም ስለሚወዷቸው አለቃ ገብረ መድኅን፣ አምላችሁ ስመ እግዚአብሔር ጠርተው እንደሚመለሱ ምለው ይሄዱ ከዚያ በኋላ ምለው በጀት ተፈቅዶላቸው በጅቡቲ በኩል አድርገው ኢየሩሳሌም ደርሰው ቅዱሳን ካላትን እጅ ነስተው ጅቡቲ ሲደርሱ፣ ጃን ሆይ አጼ ምኒልክ እንደታመሙ ሰሙ። ከዛ በኋላ መጥተው ያው ሀረር አካባቢ ራስ ተፈሪ ያን ጊዜ እዛ ስለነበሩ ራስ ተፈሪ ያገኟቸው ሀረር ላይ መኖር ጀመሩ። ራስ ተፈሪ ጋር በጣም ወዳጅ ስለነበሩ የሀረር አደር የጥቆ ስላሴ እልቅና ሾሟቸው በዚያ በርካታ ሊቃውንትን አስተምረዋል። እንግዲህ እነ አለቃ ለማ ኃይሉም ሂደው የተዋወቋቸው መማርም የጀመሩት አለቃለማ ሃይማኖት አበውን ከሳቸው ተምር ያለው ቀጽ እያለ ብዙ ነገር ብለዋል። እና እዚያ አግኝተዋቸው ነው። አለቃለማ ኃይሉ እንግዳ እያሉ ከአለቃ ገብረ መድኅን ደብር ሂደው የመጀመሪያውን ቅኔ አደረጉ እና ቅኔው እጅግ በጣም የሚገርም ምስጢር ስለነበረው አለቃ ገብረ መድኅን ያን ጊዜ የሚሆኑት አጡ ይላሉ። አለቃ በታሪካቸው አለቃ ገብረ መድኅን ጊዜ የሚያደርጉትን አጡ። እንደዚያ ሆነው አያውቁ። መሀል ጠበባቸው፣ በደስታ በደስታ እና ከዚያ በኋላ ያው የገንዘብ ፍቅር የሚባል ነገር የለባቸውም። ሁሉም ታሪኮቻቸውን የዘገቡ ሰዎች በሚገባ ገልጸዋቸዋል። በተለይ አለቃ ለማ አለቃ ገብረ መድኅን ሲጸነሱ ጀምሮ የገንዘብ ፍቅር የላቸውም። አለቃ ናቸው። ይሾማሉ በየቦታው ገንዘብ ግን አይይዙ፣ መስጠት ብቻ ነው ብለው መኖ ጥሪት እንዳላቸው ልቅስ ፍቅረ ቤት እንዳላቸው የሚገባ ገልጸዋቸዋልና፣ ስለዚህ ቤት ገዝተው ነው የጠበቋቸው ለማ ለማን ይመጣ ነው የሚባለውን ቀድመው ሰምተው በአርባ ብር ቤት ገዝተው፣ ያን አርባ ብር ትልቅ ገንዘብ ነው። በአርባ ብር ቤት ገዝተው ነበር እና ሰው ተከራይቶ ሲኖር፣ በል ተከራዩን አስወጣልኝ አሉ። ተከራዩ ሌላ ቦታ እንዲ ተደረገ ለማ በአርባ ብር ቤት ገዝች ነው የጠበቅኩ ይሄ ቤት ያንተ ነው ብለው ሰጧቸው እዚያ በኋላ እንግዲህ እስከ ዕለተ ሞታቸው ከአለቃ ለማ ጋር አብረው ኑረዋል በሐረር ሥላሴ በሐረር መድኃኔዓለም በሚገባ ሲያገለግሉ ሲያስተምሩ ሲመክሩ የኖሩ እጅግ እጅግ ታላቅ ሊቅ ናቸው አለቃ ገብረ መድኅን በኢትዮጵያ በርካታ ሊቃውንትን በማውጣት የሚታወቁ ሊቅ ናቸው በዚያ ላይ ምናንያቸው እንዲያ አሁን ነው ትልልቅ አድባራትን እየተሾሙ ወርቁ ብሩ፣ እንደልብ ባለበት ጮማ ባለበት ዘመን እንኳን እሳቸው ተማሪዎቻቸው ውለው እንዲመገቡ ነው የሚያደርጉት ውለው አንድ ጊዜ እንዲመገቡ እና ከእሳቸው አልፎ ደቀ መዛሙርቶቻቸው በስርዓተ ገዳሚ የሚኖሩ ናቸው ብለው ታሪኮች፣ ባለ ታሪኮች ይገልጿቸዋል። ያው ራስ አባተም ጋር ያቀያየማቸው ነገር ይሄ ነው። የሰጧቸው ራስ አባተ የሰጧቸውን ስጦታ እያነሱ ለድሀ ይሰጡባቸው ስለነበረ የተቀያየሙትና የማነ የሚባል አንድ አገልጋያቸው ገንዘብ ያያቸው አምጥቶ ደሞዛቸውን ሲሰጣቸው በአንድ ጊዜ ለየተማሪው ብትንትን ያደርጋሉ። ከግምጃ ቤቱ አውጥቶ የሰጣቸውን ለአራት አምስት ተማሪ ብትንትን አድርገው ባዶ እጃቸውን ይገኙ ነበርና ፍቅረ ነዋይ የሚባል የሌለባቸው ተራ ልብስ የሚለብሱ ግን ልብሳቸውን የማያቆሽሹ ሁልጊዜ ንጹህ ልብስ የሚለብሱ ያችኑ አጥበው ተጠንቀው የሚኖሩ ሊቅ ናቸው አለቃ ገብረ መድኅን። እንግዲህ ወደ መጨረሻ አካባቢ አሰቦት ገዳም በግራኝ ዘመን ከጠፋ በኋላ አሰቦት ደብረ ወገግን ገዳም እንደገና የመሰረቱ አለቃ ገብረ መድኅን ናቸው። ትልቅ ባለቦታ ቤተ ክርስቲያን ከዚያ በኋላ አሰቦትን መስርተው ከሀረር እየተመላለሱም ገዳሙን ካቀን በኋላ ወደ መጨረሻ አካባቢ እዚያው ከገዳሙ ቤት አሰርተው ማረፊያቸው ሲደርስ አለቃ ለማ እንደሚሉት የፍልሰታ እንደነገ ጾሙ ሊገባ እንደዛሬ በዋዜማው ቤት አሰርተው ከውስጥ ገብተው ከውጭ ዘጉት። ከወደ ውስጥ ቤቱ ማንም ሰው አይምጣብኝ፣ ምንም ነገር አታምጡ ብለው እና ደቀ መዛሙርቶ ትንሽ ውሃ ትንሽ ጥሬ ቢያቀብሏቸውም የተወሰኑትን ስራዎች ከውሃዋም ትንሽ ከጥሬዋም ትንሽ እየቀመሱ ከቆዩ በኋላ መጨረሻ ረሃቡን እየተለማመዱ እየተለማመዱ ጨረሰው እህል አቆሙ። እንግዲህ ያደረጉት ደቀ መዛሙርቶቻቸውን ጠርተው መነኩሳቱን ጠርተው እንዲህ እንዳታደርጉ፣ እንዲህ ኑሩ፣ ሃይማኖታችሁን አጽኑ፣ መጓራችሁን አበርቱ ብለው መክረው ገስጸው እንግዲህ አንተያይም ወደ እኔ እንዳትመጡብኝ በተለይ አርባ ቀን ሳይሞላ እንዳትመጡብኝ ብለው አደራ ብለው ነው የገቡት እና ከዚያ በኋላ እዚያው ፍልሰታም አለቀ። የማይወጡ ሆነ። የሚሰጧቸውን ምግብም ውሃም የማይቀምሱ ሆነ። በቅርበት አንድ ደቀ መዝሙር ትንፋሻቸውን እንዲያዳምጥ ተደረገ እና ሲጸልዩ ጸሎታቸውን ይሰማ ነበረ። እየቆየ እየደከሙ እየደከሙ ሲሄዱ ግን ጸሎታቸው ሁሉም የማይሰማ ሆነ። በጣም ደከሙ። ጳጉሜ ሁሉ አለፈ። ነሐሴ አልቆ ጳጉሜ አልፎ መስከረም አራት ቀን በጣም ሲጠና ያው ሰብረው ገቡ። እንግዲህ በ1918 ዓመተ ምሕረት አካባቢ ነው አብዛኞቹ ታሪክ የሚሰሙበት ከፍና ዝቅሜ ቢኖርም ሰብረው ሲገቡ ረሃቡም ጥሙም አድክሟቸው ወድቀው አገኟቸው። ከዚያ በኋላ ትንሽ ውሃ አምጥተው አፋቸው ላይ ጠብ ሲያደርጉባቸው አይናቸው ግልጥ ብሎ አርባው ቀን ሞላ አሏቸው። አይ ኧረ ገና ነው ስሏቸው፣ እግዚአብሔር ይላችሁ እግዚአብሔር አርባ ቀን ሳይሞላ ትምጠላ ብለው ወዲያው ነሳቸው፣ ከስጋቸው ተለየች። መስከረም አራት ቀን አርፈው በዚያ ወደከሙበት በቀኑት በመሰረቱት በአሰቦት ደብረ ወገግ ገዳም በአጽማቸው በክብር አርፏልና። እንግዲህ አለቃ ገብረ መድኅን ምን ያህል በሊቅነቱም በምናኔው በመብላት በማጠጣቱ በመስጠቱ በርራሄው በትዕግስቱም እጅግ የተዋጣላቸው የቤተ ክርስቲያናችን ባለውለታ ናቸው። እና እኛም የእሳቸውን አሰረ ፍኖት ተከትለን በረከታቸው አድሮብን ቤተክርስቲያናችንን፣ ሀገራችን እንድናገለግል እግዚአብሔር አምላካችን ይርዳን። ይቆየን።